ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እንደተለመደው በአመሻሹ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። በዚህ ቻናላችን ከዚህ በፊትም እንደምናደርገው በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችንም የምናነሳ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ዛሬ ከጠዋት ጀምሮ ትልልቆቹ የአውሮፓ ሚዲያዎች ከዝውውር ጉዳዮች ጋር በተያያዘም ያነሷቸውን ነጥቦች እያነሳሳን ነው ቆይታን የምናደርገው። እናንተም ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ እያበረታታችሁን ከእኛ ጋር እስከ ፕሮግራሙ ፍጻሜ አብራችሁኝ የምትቆዩ በአክብሮት ነው ምጋብዛችሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። በቀጥታም ወደ ትንታኔ ፕሮግራማችን እናመራለን። ወደ ቀዳሚው መረጃችን እናምራ። ቸልሲዎች ትሬቨር ቻሎ ባህን መልቀቃቸው ስህተት ነበር ተብሏል። ጆ ኮል ነው ይህንን ያለው። ቸልሲዎች እንግዲህ በ2024/25 የውድድር ዘመን መጀመሪያ ላይ ትሬቨር ቻሎ ባህን በውሰት እንዲለቅ መፍቀዳቸው ተገርሞበታል። ጆ ኮል የሰማያዊዎቹ የቀድሞ ተጫዋች ክለቡ እንግዲህ በርካታ ምርጥ ተከላካዮችን እንዲለቁ በማድረጉ በምትኩል ለቡድኑ የማይመጥኑ ተጫዋቾችን አምጥተ ተባለ ሲልም ነው የተቸው። ትሬቨር ቻሎባህ ባለፈው ክረምት ሰማያዊዎቹን ለቆ ነበር። ክሪስታል ፓላስን በውሰት የተቀላቀለው ቢሆንም ግን በቸልሲ የተከላካይ ክፍል ላይ ባጋጠመው የጉዳት ቀውስ ምክንያት እንግዲህ በጥር 2025 ጥሪ ተደርጎለት መመለስ ችሎ ነበር። እንግዲህ ከጆኮል ሲናገር በቲኤንቲ ስፖርት ላይ እንግዲህ ትሬቨር ቻሎባ በዘንድሮ የቸልሲ ምርጥ ተከላካይ እንደሆነ እንዲሁ ይናገራል። ከጥር በኋላም ከመጣም ቢሆን እንግሊዛዊው በሜዳ ላይ የተሻለ እንደሆነ እየመጣና ቸልሲ ደግሞ በተለያዩ ጨዋታዎች ላይ ይህንን በደንብ እየጠቀመው እንደሆነም ነው የሚናገረው ወደ ቸልሲ ከተመለሰ በኋላ በጣም አስደናቂ ነበር። በቸልሲ የመሀል ተከላካይ ቦታ ላይ ማርክ ጉዊ፣ ትሬቨር ቻሎባ፣ ፊካዮ ቶሞሪ የመሳሰሉ ተጫዋቾች ለቀባል ለተተኪዎች የሚወጣው የገንዘብ መጠንን ስናይ ግን ያስገርማል። ቸልሲ ባለፉት ዓመታት እንደ ቤንዌት ባዲያሼል፣ ወስሊ ፎፋና፣ ካሊዶ ኩሉባሊ የመሳሰሉ ተጫዋቾችን ያመጡ ሲሆን ፊርማቸው ያን ያክል ጥሩ አልነበረም። ቸልሲዎች እንግዲህ ትሬቨር ቻሎባ አሁን ላይ ምርጡ የመሀል ተከላካይ እንደሆነ ያምናሉ ብሏል ጆ ኮል ሲናገር። ትሬቨር ቻሎባ እንግዲህ አሁንም ምርጡ የመሀል ተከላካይ ነው ብዬ ያስባለው እሱ እየተሻሻለ ነው። ከጠር በኋላ ክለቡን ተረድቷል። እንዲለቅም መፍቀዳቸው ጥሩ አልነበረም። ባለፈው ጨዋታ የተሻለ ነበር። ቻሎባ በየጊዜው እየተሻሻለ የሚገኝ የተከላካይ ስፍራ ተጫዋች ነው ሲል ጆ ኮልን የተናገረው ነገር ግን ይህንን ቢልም በክረምቱ ግን ትሬቨር ቻሎባ መልቀቅ እድል እንዳለው ነው በርካቶች እያነሱ የሚገኙት። አልሂላል የማርሴውን አለቃ ሮቤርቶ ዲዘርቢን ሆርጌ ሄሱስን እንዲተካ በእጩነት ይዘውታል። የሌኪፕ ዘገባ እንደሚያመለክተው ከሆነ የሳዑዲ ፕሮሊ ክለብ አልሂላል በኦሎምፒክ ደማርሴ አሰልጣኝ ሮቤርቶ ዲዘርቢ ላይ ፍላጎት እንዳላቸውን የታወቀው አሰልጣኙ በውድድር ዘመኑ መጨረሻ ላይ እንግዲህም ይህንን ቡድን ሊረከባል ተብሎ ይጠበቃል። ምክንያቱም ሆርግ ሄሱስ ይህንን ቡድን መልቀቃቸው ይታወቃል። የሳዑዲው ክለብ በኦሎምፒክ ደማርሴ የሮቤርቶ ዲዘርቢን ሁኔታ እየተከታተለ ነው ተብሏል። ዲዘርቢ አሁን ላይ ዋጋው አሁን ላይ እንግዲህ ትኩረቱ ማርሴን ለቀጣዩ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ማሳተፍ መቻል ነው። ጣሊያናዊው አሰልጣኝ በፈረንሳይ የመጀመሪያ የውድድር ዘመን ጥሩ የሚባል ነገርን እያሳየ ሲሆን ማርሲ አሁንም አራት ጨዋታዎች እየቀሩት ወደ ቻምፒየንስ ሊግ ለመግባትም ጥሩ ቦታ ላይ ናቸው። ከጌት ፍራንስ ፉትቦል ኒውስ በተገኘ መረጃ መሰረትም ሮቤርቶ ዲዘርቢ በውድድር ዘመኑ በሚቀሩት አራት ጨዋታዎች ላይ እንዳተኮረና ከሌሎችም ክለቦች ጋር ለመነጋገር ፍቃደኛ እንዳልሆነ የተዘገበው። ነገር ግን የሳዑዲው ክለብ ፍላጎት ከፍ እያለ ከመጣም በቀጣይ ቀናት ንግግሮች ሊጀመሩ ይችላሉ ተብለዋል። ጣሊያናዊ ዋለቃ ከአል ሂላል በተጨማሪ በጣሊያኑ ክለብ ኤሲ ሚላን ይፈለጋል። አሰልጣኙ በኦሎምፒክ ደማርሴ በተደጋጋሚ ደስተኛ እንደሆነ ቢነገርም፣ በተለየ ጊዜ ግን ከተጫዋቾችና ከክለቡ ኃላፊዎች ጋር ሲጋጭ ይታይ ነበር። ስለሆነም ከውድድር አመቱ መጠናቀቅ በኋላ አሰልጣኙ በቀጣይ ሁኔታው ላይ ከውሳኔ ደርሳል ተብሎ ነው የሚጠበቀው። ኢንተር ሚላን እንግዲህ ወሳኝ ተጫዋቹ ጉዳት ገጥሞት እንደነበርና እስካሁንም ይመለስ አይመለስ የታወቀ ነገር እንደሌለም ይታወቃል። በአውሮፓ ቻምፒየንስ ሊግ ባርሴሎናን ጥለው ያለፉት ኢንተር ሚላኖች አሁን ላይ እንግዲህ ወሳኝ ተጫዋቻቸውን ምናልባት በቀጣዮቹ ጊዜያቶች ሊያገኝ እንደሚችል ይነገራል። ባደረጋቸው የመጨረሻ ሶስት ጨዋታዎች ላይ በጣሊያኑ ሴሬ በቦሎኛ፣ በኤሲ ሚላን፣ በሮማ ተሸንፈው እንደነበር እናስታውሳለን። ከዛ በኋላ ግን መጠነኛ መሻሻሎችን ኢንተር ሚላኖች አሳይተዋል። ባርሴሎናንም ጥለው ማለፋቸው እንዲሁም የሚታወስ ነው። እንደ ፉትቦል ኢታሊያ ዘገባ ከሆነ በኢንጃሚን ፓቫር በሳንሴሮ በነበረበት ጨዋታ እንግዲህ ከ14ኛው ደቂቃ በኋላ ቁርጭምጭሚቱ ላይ ጉዳት የደረሰበት መስሎ ከታየ በኋላ ወጥቶ ነበር። የቀድሞ የባየር ሚኒክ ተከላካይ ጨዋታውን ለመቀጠል ቢሞክረም በመጨረሻ ግን መቀጠል እንዳልቻለ የምናስታውሰው ጉዳይ ነው እና የሚወጡ መረጃዎች መሰረት ከሆነ እንግዲህ ተጫዋቹ በኢንጃሚን ፓቫር ከባርሴሎና ጋር በነበረው ጨዋታ ላይ አልነበረም። ምናልባት በቀጣዩ ጨዋታ ላይ ይኖር አይኖር እስካሁንም የተረጋገጠ ነገር እንደሌለ ነው ዘገባዎች እያሳዩ የሚገኙትና ምናልባት ቤንጃሚን ፓቫር በፍጻሜው ጨዋታ ላይ ይደርሳል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ለቡድኑ በጣም ወሳኝ ተጫዋች እንደሆነ እየተገለጸ ይገኛል። አትሌቲኮ ማድሪድ ተጫዋቹን በክረምቱ መልቀቅን በተመለከተ አስደንጋጭ ውሳኔን ወስኗል። አትሌቲኮ ማድሬድ በዚህ ክረምት ስራ የሚበዛበት እንደሆነ ይጠበቃል። ነገር ግን ዝውውሮችን ለማጠናቀቅ ሽያጮች ያስፈልጋቸዋል። አንዳንድ ተጫዋቾች በክረምት ሊለቁ የሚችሉ ሲሆኑ የተጫዋቹ መውጣትም ደጋፊዎችን ሊከፋፈል የሚችል ነው። አትሌቲኮ ማድሪዶች ባለፈው ክረምት ትልቅ የዝውውር መስኮትን ካሳለፉ በኋላ በባርሴሎናና በሪያል ማድሪድ ላይ በላሊጋ ዋንጫ ተገቢውን ፈተና እንደሚፈጥሩም ተስፋ አድርጎ ነበር። ነገር ግን ላሊጋ ሊጠናቀቅ አምስት ጨዋታዎች እንግዲህ ሲቀሩት ከዋንጫ ፉክክሩ ውጭ ሆነዋል። በኮፓ ዴልሬና በቻምፒየንስ ሊግም በጊዜ ተሰናብተዋል። እናም በምላሹ በዚህ ክረምት አትሌቲኮ እንደገና ትልቅ የዝውውር መስኮትን እንደሚያሳልፉና ሌሎች ተጫዋቾችንም እንደሚያመጡ ይጠበቃል። እንደ ክሪስቲያን ሮሜሮ፣ ኤንዞ ፈርናንዴስ፣ አሌክስ ባይና ከመሳሰሉት ጋርም ስማቸው እየተያዘ ነው። ነገር ግን ሁሉንም ኢላማዎቻቸውን ለማስፈረም ገንዘብ ማሰባሰብ ይኖርባቸዋል። ስለሆነም በክረምቱ ለመሸጥ ካሰቧቸው ተጫዋቾችም እንደ መሪ የሚታየው ተጫዋች ሊሸጥ ነው። ሬሌቮ እንደዘገበው ከሆነ አትሌቲኮ ማድሪድ በክረምት ለሮድሪጎ ዴ ፖል አቅርቦቶችን ለማዳመጥም ወስነዋል። የሁለቱም ወገኖች የውል ድርድር ከቅርብ ሳምንታት ወዲህ ቆሞ የነበረ ሲሆን፣ በክረምቱ የዝውውር መስኮት ወደ ፕሪምየር ሊግ ሊሄድ ይችላል የተባለው አማካይ አሁን ያለው ውል በ2026 የሚያልቅ ከሆነም ክለቡ በቀጣይ ዓመት በነፃ እንዳያጣውም ገንዘብ ማግኘት ሊመርጡ ይችላሉ። አንዴ አትሌቲኮ ማድሪድ እንግዲህ ሮድሪጎ ዴ ፓውልን እንደ ወሳኝ ተጫዋቻቸው ይቆጥሩታል። አሁን ላይ ግን ሊለቁት እንደሚችሉ እየተሰማ ነው። ዲየጎ ሴሜኖ የሀገሩን ሰው እንግዲህ እጅግ በጣም ከፍ አድርጎ ይመለከተዋል። ነገር ግን ተመሳሳይ አመለካከት በክለቡ የዳይሬክተሮች ቦርድ ውስጥም የስፖርት ክፍልም እንግዲህ አይጋራም። ይህ ማለት በከምት ከዋንዳ ሜትሮፖሊታኖ ቢወጣም ምንም አያስደንቅም። ዴፖል ወደፊት ከአትሌቲኮ አለመቀጠሉ ወደፊት የሚታይ ሲሆን አትሌቲኮ ማድሪድን በምትኩ ኤንዞ ፈርናንዴዝን ማዘወሩ ምንም አያስደንቅም ሲል ነው መረጃው አሁን ላይ እያጋራም የሚገኘው። ሌላኛው የሚነሳው ጉዳይ ሪያል ማድሪድ በዚህ ሲዝን ቁልፍ ተጫዋቹን ዳግም እንዳይጫወት ፈርተባል እየተባለ ይገኛል ተብሏል። በኮፓ ዴልሬ ፍጻሜ ጨዋታ በባርሴሎና የተሸነፉት ሪያል ማድሪዶች በዚህ የውድድር ዘመን በዋንጫ ውድድር ላይ የቀረው ተስፋ የላሊጋ ውድድር ብቻ ነው። እንግዲህ በተካሄዱ እንግዲህ የተለያዩ የፍጻሜ ውድድሮች ጨዋታ ላይ የተፈጠረው ነገር ምክንያት ሪያል ማድሪድ የአራት ነጥብ ርቀትን በማጥበብ እድላቸው ከባድ ሊሆን ይችላል። አሁን ላይ ከፊታችን ደግሞ ከባርሴሎና ጋር ወሳኝ ጨዋታቸውን ያደርጋሉ። በላሊጋው እንግዲህ ሪያል ማድሪድ በመጨረሻዎቹ ደቂቃዎች ላይ ያገኙት የተለያዩ ነገሮች ናቸው። እነዚህም ተጫዋቾች እንግዲህ አሁን ላይ በጉዳት ላይ የሚገኙ ተጫዋቾች ናቸው። እነ አንቶኒ ሩዲገር ቡድኑን ማገልገል የሚችልበት ጊዜ ላይ አይደለም። ሩዲገር ከአራት እስከ እስከ ስምንት ሳምንታት የሚደርስ እንግዲህ ከጨዋታ የርቃ ለሚሉ ዘገባዎች እየወጡ እንደነበር የምናስታውሰው ጉዳይ ነው እና በቀጣይ በሪያል ማድሪድ የትኛው ጨዋታ ላይ ይሳተፋል አይታወቅም። ሪያል ማድሪድ በሚቀጥሉት ጥቂት ቀናት እንግዲህ የሩዲገር ጉዳይን፣ እንዲሁም ደግሞ የሉካስ ቫስኪዝም የሌሎች ጉዳዮችንም በደንብ ይመለከታል ተብሎ ይታሰባል። ላሊጋው እንግዲህ ወደ መጠናቀቁ እየሄደ ይገኛል። ባርሴሎና ሁነም በአራት ነጥብ ልዩነት ሊጉን እየመራ ነው የሚገኘው። ሪያል ማድሪድ እንግዲህ አሁን ላይ የቀረው ብቸኛው ተስፋ ላሊጋውን ማሸነፍ ብቻ ነው። ምክንያቱም በአውሮፓ ቻምፒየንስ ሊግ በአርሰናል ተሸንፎ ወጥተዋል። ከዛ በተጨማሪ ደግሞ የኮፓ ዴል ሬ ፍጻሜ ጨዋታን በባርሴሎና ተሸንፈዋል። ስለዚያውም ብቸኛው የቀራቸው እድልና ተስፋ ላሊጋውን ማሸነፍ ብቻ ነው። እሱም ደግሞ በባርሴሎና መሪነት እየቀጠለ ይገኛል። አሁን ላይ ከባድ ሁኔታ ውስጥ እንዳሉ ጭምር ነው እየተገለጸ የሚገኘው። አሌክሲ ማካሊስተር የቀድሞው የቡድን አጋሩን ቀዳሚ አድርጓል። የሊቨርፑል ኮከብ አሌክሲ ማካሊስተር የቸልሲውን ሞይስ ካይሴሮን ከሮድሪና ዴክላን ራይስ የበለጠ አካላዊ ነው ብሎ ያምናል። የቀድሞው የብራይተን ኮኮብን ለመቅጠም በጣም ከባድ ከሚባሉት አንዱ እንደሆነ የተናገረው በስካይ ስፖርት ቅዳሜ ሶሻል ላይ የተናገረው ማካሊስተር የቼልሲው ኮኮብን በመሃል ሜዳ ላይ ለማሸነፍ በጣም ከባድ እንደሆነ ተናግሯል። በፕሪምየር ሊጉ ዴክላን ራይስ ሁለተኛ፣ ሮድሪ ደግሞ በፕሪምየር ሊጉ ለመቋቋም ሶስተኛው ከባድ ተጫዋች ብሎ ሰይሟቸዋል። እዚህ እንግዲህ የምናገረው ዋናው ነገር በእነዚህ ተጫዋቾች ላይ በአካልም በጣም አስቸጋሪ ነው። እናም እኔ ካይሴሮን አስቀድማለሁ እሱ በጣም የተሟላ ነው። ከኳስ ጋርና ከኳስ ውጭም በጣም ጥሩ ነው። ዴክላን ራይስ ሁለተኛ ሲሆን፣ ራይስ ትልቅና ከፍተኛ አቅም ያለው ተጫዋች ነው። ለእኔ ሮድሪ ሶስተኛ ነው ሲልም ነው የተናገረው አሌክሲ ማካሊስተር። እኔ ማለት ይህ ማለት እንግዲህ ለሮድሪ ደረጃ አልሰጥም ማለት አይደለም፣ ፍጹም ተቃራኒ ነው። ለምሳሌ ባሎን ዶርን አግኝተዋል። እሱ በጣም ጥሩ ተጫዋች ነው፣ ነገር ግን በጣም ከባዱ ተጋጣሚ ግን አይደለም። ምክንያቱም ሮድሪ በጭራሽ ከኳስ ውጭ ከባድ አይደለም። ሮድሪ ሁልጊዜም አንድ ወይም ደግሞ ሁለት ንክኪዎችን ይጫወታል። ስለዚህ ወደ እርሱ መቅረብ እንኳን አይቻልም። በሊጉ በዚህ ቦታ ላይ ማን የተሻለው ተጫዋች እንደሆነ ከጠየቃችሁ ሞይስ ካይሴዶ ነው ብዬ መለስላችኋለሁ ብለዋል አሌክሲ ማካሊስተር። ማካሊስተር እንግዲህ በ2023 ከክረምት የተጫዋቾች የዝውውር መስኮት ሁለቱም ክለቦችን ሁለቱም እንግዲህ ክለቡን ከመልቀቃቸው በፊት ከካይሴዶ ጋር በብራይተን ተጫውተዋል። በ2023 ክረምት አርጀንቲናዊው ሊቨርፑልን የተቀላቀለ ሲሆን ቸልሲዎች ደግሞ ካይሴዶን በሊጉ ሪከርድ በሆነ 115 ሚሊየን ፓውንድን ማስፈረማቸው እንዲሁም የሚታወስ ነው። የሊቨርፑል ኮከብ የቸልሲ አማካይ በውሰት መልቀቁ በብራይተን እያሉ እንዳስገረመው ተናግሯል ማካሊስተር። ብራይተን ሞይስ ካይሴዶን ካስፈረመ በኋላ በውሰት ሲሰጥ ማየቱ እንዳስገረመው ተናግሯል። ኢኳዶራዊው በቀጥታ በፕሪምየር ሊግ ለመጫወት ዝግጁ እንደነበርም ይናገራል። በውሰት ወደ ቤልጅየም ሲሄድ በጣም ተገረምኩኝ። በልምምድ ላይ እያየውት ስለነበረ በጣም ተገረምኩኝ። እናም ለመጫወት ዝግጁ የሆነ መስሎ ተሰምቶኝ ነበር። ነገር ግን በዛን ጊዜ እሱን በውሰት መላክ ጥሩ ነው ብለው አስበው ነበር። እሱ እንዲሁ መጫወት ስለሚፈልግ ደግሞ ያንን ፈልጎት ነበር። ነገር ግን ሁሌም ድንቅ እንደሚለኝ ግን አስበዋለሁ። አሌክሲ ማካሊስተር እና ሞይስ ካይሴዶ በብራይተን በ47 ጨዋታዎች ላይ በአንድ ላይ ተጫውተዋል። አርጀንቲናዊው በብራይተን ውስጥ አብረውት ከቆዩት ጊዜ ጀምሮ ስለ ኢኳዶራዊ ኮከብ ሁልጊዜም ይናገር እንደነበረም ጭምር ነው መረጃዎቹ የሚያሳዩት። ሊቨርፑል ሁለቱን የሊጉ የግራ መስመር ተከላካይ እየተከታተሉ ነው። ሊቨርፑሎች በክረምቱ ሁለት የማንቸስተር ሲቲ ኢላማዎችን ማለትም ራያን አይት ኑሪን እና ሚሎስ ኪርኬዝን ይፈልጋሉ ሲል ጋዜጠኛ ዳቪድ ላይንች ተናግረዋል። ቀያዮቹ እንግዲህ አንድሪ ሮበርትሰን ብቃቱ እያሽቆለቆለ በመሄዱ ምክንያት በክረምቱ የግራ መስመር ተከላካይ ፍለጋ ሊወጡ እንደሚችሉ የሚያሳዩ ዘገባዎች ናቸው አሁን ላይ በስፋት እየወጡ የሚገኙት። ዳቪድ ላይንች እንግዲህ ለሬድመን ሲቪ ሲናገርም ሚሎስ ኪርኬዝ በእርግጠኝነት በሊቨርፑል ኢላማ ላይ የሚኖር ተጫዋች እንደሆነ ጭምር ያምናል የቦርን መዝ የግራ መስመር ተከላካይ በዚህ ሲዝን ባሳየው ብቃትም የበርካታ ክለቦችን ትኩረት ስቧል ጋዜጠኛው አክሎም የወልቨርሃምተን ወንደረርሱ አይት ኑሪም እንዲሁ በዝርዝራቸው ውስጥ ይገኛል ነገር ግን አርኔ ስሎት ቡድን ከማንቸስተር ሲቲ ከባድ ፉክክር ሊገጥመው እንደሚችል ነው የሚናገረው ዳቪድ ላይን ሲናገር በሜሎስ ኬርኬዝ ጉዳይ ከመጠን በላይ በእርግጠኝነት እናገራለሁ አንድ መቶ ፐርሰንት ሜሎስ ኬርኬዝ ሊቨርፑልን እንደሚወዱትና ተጫዋቹ በራዳራቸው ላይ እንዳለም አውቃለሁ ነገር ግን የዋጋ ሁኔታው ትንሽ ከፍ ያለ ይመስለኛል ብዬ አስባለሁ። እናም ሌላ ተጫዋችም ይመለከቱ እንደሆነ አስባለሁ። ሚሎስ ኪርኬዝ ሌሎች ይፈልጉታል። ተጫዋቹን ለማግኘት የተቃረበ ምንም የለም። ኪርኬዝ ይለቃል። ነገር ግን ብዙ ፈላጊዎች ስላሉት ቀላል አይሆነም። አይት ኑሪ ኮንትራቱ ሊጠናቀቅ ቅርብ ነው። ወልቨሶች በክረምቱ ሊለቁት ፈቃደኞች ናቸው። ስለሆነ አንዳቸው ወደ አንፊልድ ቢሄዱ አንገረምም ብሏል ለሊቨርፑል እንዲሁ ደግሞ በመጋቢት ወር 31 ዓመቱ የሆነው አንድሪ ሮበርትሰንን በመተካት ቡድኑን ለማደስም እየፈለጉ ነው። ላይንች አክሎም አይት ኑሪ 20 ሚሊዮን ፓውንድ እንደሚያወጣና ና በወርንበስ ደግሞ ለሚሎስ ኪርኬዝ 40 ሚሊዮን ፓውንድም እንዲሁ ደግሞ እንደሚፈልጉ ጭምር ነው እየተናገረ የሚገኘው። ማንቸስተር ዩናይትዶች በሊያም ዴላፕ የዝውውር እቅድ ድንገተኛም ለውጥ ሊያደርግ ነው ማንቸስተር ዩናይትዶች የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታን ለማዘዋወር ኢላማ አድርገዋል። የኢፕስዊች ታውኑ አጥቂ ሊያም ዴላፕ ዝውውር እንግዲህ ካልተሳካም፣ ፈረንሳዊው ጥሩ የመጠባበቂያ አማራጭ ሆኖ ብቅ ብሏል ሲል ጊቭ ሚ ስፖርት መረጃውን አጋርቷል። ዩናይትዶች የአጥቂ መስመራቸውን በዚህ ዓመት የማያቋረጥ ችግር ሆኖ ከቆየ በኋላ የፊት መስመራቸውን ለማጠናከር ዝግጁ ናቸው። ሁለቱም በወቅቱ እንግዲህ አጥቂዎቻቸው ራስመስ ሆይለንድ ና ጆሹዋ ዘርክዚ ላይ በዚህ ሲዝን የጎል ማስቆጠር ብቃታቸውን ማግኘት አልቻሉም። ዩናይትዶች ባለፉት ሁለት የዝውውር መስኮቶች በአጥቂ መስመር ላይ ብዙ ኢንቨስትመንቶችን አድርገዋል፣ ነገር ግን የጠበቁትን ግን አላገኙም። በሊጉ ያላቸው ቦታ በዚህ የውድድር ዘመን ያስቆጠሩት የጎል ብዛት ምን ያክል አዳዲስ እንግዲህ እንደሆነና የተረጋገጠ ጎል አግቢዎች እንደሚያስፈልጋቸው የሚያሳይ ነው። ከጣሊያን ወደ ፕሪምየር ሊግ የመጡት ሆይላንድና ዛርክዚ በእንግሊዝ ያለውን የአጨዋወት ዘይቤ መላመድ አልቻሉም። የዩናይትድ ዋና ኢላማ ክለቡ ቢወርድም በኢፕስዊች ድንቅ የውድድር ዘመንን ያሳለፈው ሊያም ዴላፕን ነው። አጥቂው 30 ሚሊየን ፓውንድ የመልቀቅ አንቀጽም ያለው ሲሆን፣ ኢፕስዊች ታውኖች ከፕሪሚየር ሊግ መውረዱ እንግዲህ ተከትሎ ታላላቅ ክለቦችም ፍላጎትን እየሳበ ይገኛል። ይኸው ተጫዋች ዩናይትዶች በዚህ ክረምት እንግሊዛዊውን አጥቂ ማስፈረም የሚችሉ እንደሆነ አሁንም እርግጠኛ አይደሉም። ለዚህ ነው የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታን የመጠባበቂያ እቅዳቸው አድርገው የመረጡት። ምንጮች እንደሚጠቁሙት ዩናይትዶች የማቴታን ሁለገብነትና የፕሪምየር ሊግ ልምድን እንደሚያደንቁና በቀላሉ አጫወታቸውንም ሊተገብር የሚችል ተጫዋች እንደሆነ አድርገው እንግዲህ ይመለከቱታል። ዣን ፊሊፕ ማቴታ ወደ ኦልትራፎርድ ለመዘዋወር ፍላጎት እንዳለው ከገለጸ በኋላ ለእሱን እንግዲህ ለመሸጥ ሊያስብበት ይችላል ብሏል። ዣን ፊሊፕ ማቴታ በፕሪምየር ሊግ የተረጋገጠ ፈጣን አማራጭ ሊሆን ይችላል። በተጨማሪም ዩናይትዶች በዚህ ክረምት ቪክተር ኦስሜንን ማዞር ባለመቻላቸው በገበያው ላይ አማራጮችን እየተመለከቱ እንዳሉ ጭምር ነው አሁን ላይ እየተገለጸ የሚገኘው። አርሰናል ድንቁን ተጫዋች ማስፈረም ከቻለ በቀጣይ ዓመት በአስር ነጥብ ልዩነት ሊጉን እንደሚያሸንፍ ተናገረ። ሊቨርፑል የፕሪሚየር ሊጉን ዋንጫ አሸንፈዋል። አርሰናል በድጋሚ ለሶስተኛ ዓመት ሁለተኛ ሆኖ ሊያጠናቀቅ ይመስላል ተብሎ ይጠበቃል። አርሰናሎች ላለፉት ሶስት የውድድር ዘመናት በፕሪሚየር ሊግ ዋንጫ ፈታኝ ሆነው ነበር። ነገር ግን የሚኬል አርቴታ ቡድን ሊጉን ማሸነፍ ግን አሁንም አልቻለም። አርሰናሎች በተከታታይ ዓመት ከፕሪሚየር ሊግ ሻምፒዮና አንድ እርምጃ ቀርተዋል። በዚህ የውድድር ዘመንም ሁኔታው እንደገና ተደግመዋል። የሰሜን ለንደኑ ክለብ በዚህ ክረምት ቡድናቸው በተለይም የማጥቃት አማራጮቹን እንደሚያጠናክሩ በሰፊው ይጠበቃል። የስፖርቲንግ ሊዝበን አጥቂ ቪክቶር ዮኬሬስ በዚህ ሲዝን ልዩ አቋም በማሳየቱ በአርሰናል ፍላጎት ውስጥ ነው። ነገር ግን የእግር ኳስ ተንታኙና የቀድሞ የአርሰናል ተጫዋች ፖል ሜርሰን አርሰናሎች በሚቀጥለው ሲዝን በ10 ነጥብ ሊጉን እንደሚያሸንፉ የሚረዳ ተጫዋች በፕሪምየር ሊጉ እንዳለ ነው እያመነም የሚገኘው። አርሰናል በክረምቱ የኒውካስል ዩናይትዱን አጥቂ አሌክዛንደር ኢሳክን ካስፈረሙ ክፍተቱን ሊዘጋ ይችላል ብሎ ያምናል ሜርሰን። ሲናገር አሌክዛንደር ኢሳክ በዚህ ክረምት ከጥቂት ክለቦች ፍላጎት እንደሚስብ ይጠበቃል፣ ነገር ግን የወደፊት ህይወቱን ከመወሰኑ በፊት ብዙ ማሰብ እንዳለበትም ይሰመረዋል። ኒውካስል ዩናይትዶች ከሚቀጥለው የውድድር ዘመን በቻምፒየንስ ሊግ ውስጥም ሊሆኑ ይችላሉ። ዋንጫዎችንም ማሸነፍ እንደሚችሉ አስቀድመው አሳይተባል። መርሳት የሌለብን ነገር አሁን ላይ ትልቅ ክለብ ናቸው። ለቻምፒየንስ ሊግ ብቁ ከሆኑ ለማንኛውም ተጫዋች ማራኪ ፕሮጀክት ይሆናሉ። አሌክዛንደር ኢሳክ በእርግጠኝነት በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መሳተፍ እንደሚፈልግ ይታወቃል። ኒውካስልም በዛ ውድድር ላይ ከተሳተፈ ለተጫዋቾቹ ቆይታ ቁልፍ ሚናም ይጫወታል ተብሎ ነው የሚጠበቀው። አርሰናል ተጫዋቹ ኒውካስል ዩናይትድን የሚለቅ ከሆነ ለእሱ የተሻለው ዝውውር ይመስላል። አርሰናሎች ኢሳክን በክረምት እንግዲህ ካገኙት ቀጣይ አመት ሊጉን በአስር ነጥብ ልዩነት ያሸንፋሉ። ነገር ግን ዝውውሩ ያለው በኒውካስል እጅ ላይ ነው ሲልም ነው ተንታኙ ሀሳቡን እንዲሁ እየሰጠም የሚገኘው። ሌላኛው የሚነሳው ነጥብ ደግሞ የፓሪስ ሳን ጀርሜን እኮ ኮበ እንግዲህ ንከቪቻ ጋቫራ ስኬሊያ ሀሳቡን ሰጥቷል። በዚህ ሲዘን ፓሪስ ሳን ጀርሜን ከእንግሊዝ ቡድኖች በአውሮፓ ቻምፒየንስ ሊግ በተደጋጋሚ መጫወቱ እንዲሁ ከአርሰናል ጋር ያደረገው ጨዋታን እንዲያቀልለት አድርጎታል። ሊቨርፑልንም አስተን ቪላንም ገጥመን አሸንፈናቸዋል፣ ጥለናቸዋል ሲልም ነው የተናገረው ክቪቻ ክቫራስኬሊያ ለመገናኛ ብዙሀን ሀሳቡን ሲሰጥ። ፓሪ ሰን ጀርሜን አርሰናልን እንግዲህ መቅጠሙ ከዛ በፊት በደንብ እንደተዘጋጀበትና በእንግሊዝ ያደረጓቸው ጨዋታዎችም እንደረዳቸው ጭምር ነው የተናገረው። በአንድ በኩል እነሱን መቅጠማችን በጣም ጥሩ ነገር ነበር፣ በሌላ በኩል ምናልባት ወደ እንግሊዝ በተደጋጋሚ መምጣታችን ያን ያክል ላይሆን ይችላል። ምክንያቱም የእኛን ጨዋታ ያጠናሉ፣ እኛም የነሱን ጨዋታ ቅርበት እንከታተላለን። በተለይ እንደ ሊቨርፑል ና አስተን ቪላ ካሉ ቡድኖች ጋር ከተጫወተን በኋላ ከእንግሊዝ ቡድን ጋር በድጋሚ ከአርሰናል ጋር መጫወታችን ነገሩን ቀላል አድርጎልናል። በሜዳ ውስጥ እነሱን እንግዲህ መጋፈጥ ቀላል አልነበረም። ነገር ግን ሁሉንም ነገር ሰጥተናል። በአርሰናል ላይም ያንን ነገር አድርገነዋል ሲልም የተናገረው ለፓሪስ ሳን ጀርማን ቻምፒየንስ ሊግን የማሸነፍ ማሸነፍ አስፈላጊነት ሲናገር በኔ አስተያየት ምናልባትም ትልቁ የእግር ኳስ ውድድር ሊሆን ይችላል። በዚህ ውድድር ውስጥ ለመጫወት እያንዳንዱ የእግር ኳስ ተጫዋች ህልሙ ነው። ሁሉም ሰው ይህንን ውድድር ማሸነፍ ይፈልጋል። ነገር ግን በሚያስደንቅ ሁኔታም አስቸጋሪ ነገርም ነው ሲል ነው እንዲሁ የተናገረው። እዚህ ደረጃ ላይ ለመድረስ ለማንኛውም ቡድን አስቸጋሪ ነው። የውድድር ስሙ ሁሉንም ነገር ይናገራል። ይህ ቻምፒየንስ ውድድር ነው። የሻምፒዮኖቹ ውድድር ነው። እያንዳንዱ ክለብ ደግሞ ለማሸነፍ ትልቅ አቅም ሊኖረው ይገባል። በእያንዳንዱ ጨዋታ ላይ ሙሉ በሙሉ ማተኮር አለብን ሲልም ጭምር ነው የተናገረው። ፓትሪክ ዶርጉ ለማንቸስተር መጫወት ጫናው ከፍተኛ ነው ሲል ይናገራል። ፓትሪክ ዶርጉ ለማንቸስተር ዩናይትድ መጫወት ከፍተኛ ጫና እንዳለው አምኗል። አክሎም በሜዳ ላይ መረጋጋት አስፈላጊ መሆኑንና እያንዳንዱን ተጫዋች ማደግ እንደሚፈልግ ተናግሯል። ዶርጉ ከክለቡ ይፋዊ ድረገጽ ጋር ባደረገው ቆይታ በማንቸስተር ዩናይትድ ላይ ያለው ጫና እየጨመረ የመምጣቱ ነገር ደጋፊዎች ከአዳዲስ ፈራሚዎች ጋር ብዙ በመጠበቃቸው ነው ይላል ዶርጉ ሲናገር፣ እኔ እንደማስበው አዲስ ፈራሚ ስትሆን ጫናው በእያንዳንዱ ክለብ ላይ አለ። በተለይም ማንቸስተር ዩናይትድ ግፊቱ ከፍተኛ ነው ብዬ አስባለሁ፣ ምክንያቱም የሚጠበቀው ነገር ከፍተኛ ነው። ነገር ግን በሜዳ ላይ መረጋጋት እያንዳንዱ ተጫዋች እንዲሻሻልና እንዲዳብርም ያደርገዋል። በግልጽ እንደምታውቁት በዚህ የውድድር ዘመን ጫናው አለ። ደጋፊዎች ከአዲሶቹ ተጫዋቾች የሚጠብቁት ነገርም ከፍ ያለ ነው። ቡድኑ በተቻለ መጠንም እንድንረዳው ይፈልጋሉ። ይህንንም ከጅምሮ አውቅ ያለው። ወደዚህ ከመጣሁ ጀምሮ ጥሩም መጥፎም ጊዜያቶችን እያሳለፍኩኝ ነው አሁን ላይ ግን እየተላመድኩ እገኛለሁ። ዶርጉ በዚህ ሲዘን ስምንት ጨዋታዎችን በፕሪሚየር ሊግ እና በኤፍ ኤ ካፕም እንደ አንድ ጊዜ ተጫውተዋል። በጥሬት ጨዋታዎች የዝውውር መስኮት ከሊቼ ከተቀላቀለ በኋላ በዩሮፓ ሊግም ጨዋታዎችን እያደረገ ነው። ፓትሪክ ዶርጎ ከማንቸስተር ዩናይትድ ኦፊሻላዊ ድረገጽ ጋር ባደረገው ቆይታ ፕሪምየር ሊጉ ፈጣን መሆኑን አምነዋል። በጣም ፈጣን ሊግ ነው፣ በጣም አካላዊ ሊግ ነው። ስለዚህም ደግሞ እኔ እንደማስበው አዲስ ስትሆን ለመላመድ ጊዜ ያስፈልግሃል። እኔ እየተሻሻልኩኝ ለመሄድም በፕሪሚየር ሊጉም ውስጥ እንግዲህ የዚህን ጨዋታ ጊዜ ማግኘት አለበኝ። በጊዜ ሂደት ውስጥ እየተሻልኩኝ መሆን እንደምችልም አምናለሁ ብሏል። አሁን ላይ በጨዋታ ውስጥ ማሻሽላቸው ብዙ ነገሮች አሉኝ። ነገር ግን በእርግጠኝነት ትልቅ ተጫዋች የመሆን አቅም አለኝ። እኔ እንደማስበው ሜዳ ላይ ውሳኔዎችን ማሻሻል አለብኝ። በሜዳ ላይም በፍጥነት ለማሰብና ከቡድን ጓደኞቼ ጋር የተሻለ ሁኔታ ላይም ለመገናኘት እፈልጋለሁ። በጣም ወደፊት መሄድና ቡድኑ ግቦችን እንዲያስቆጥር መርዳት እፈልጋለሁ። በውሳኔ ላይም መሻሻል አለብኝ ሲልም ነው የተናገረው። ፓትሪክ ዶርጉ ከሊቼ ከተዘዋወረ በኋላ ለማንቸስተር ዩናይትድ ግብ ማስቆጠርም ሆነ አሲስት ማድረግ እስካሁን እንዳልቻለ የሚታወቅ ጉዳይ ነው። ማንቸስተር ሲቲ እና አስተን ቪላ ሁለት ኮከቦቹን በሚያሳተፍ የቀይር ስምምነት ላይ ሊደራደሩ እንደሆነ ሰምተናል። በከምቱ ከሚጠበቁ ትልልቅ የዝውውር ዜናዎች መካከል አንደኛው ጃክ ግሪሊሽ ወደ አስተን ቪላ መመለስ እውን የሚያደርግበት ዝውውር ነው። ግሪሊሽ በ2021 ሪከርድ በሆነ 100 ሚሊየን ፓውንድ ዝውውር ነበር ቪላ ፓርክን የለቀቀው። የማንቸስተር ሲቲ ኮከብ ወደ ልጅነት ክለቡ ሊመለስ ይችላል። እናም ስምምነቱ ሞርጋን ሮጀርስን በሌላ መንገድ እንዲዘዋወርም ሊያደርገው ይችላል። አስተን ቪላ በቻምፒንስ ሊግ ሩብ ፍጻሜ፣ በኤፍኤ ካፕ ግማሽ ፍጻሜ መድረስ ያሳየበትን የውድድር ዘመን ያሳለፉ ሲሆን ቪላዎቹ በቻምፒንስ ሊግ ብቃታቸው ወደ ላይና ዝቅ ያለ ሲሆን በቡድን ውስጥም ተጨማሪ ጥራት እንደሚያስፈልጋቸው ግልጽ ነው። የቀድሞ የቪላ ስካውት ብሪያን ኪንግ የግሪሊሽ ወደ ሚድላንድ የመመለሱ እድሉ ከፍተኛ ነው ብሎ እንደሚያምን ገልጿል። ግሪሊሽ ወደ አስተን ቪላ ይመለሳል። በአሁኑ ጊዜ እሱ የሚመለስበት መንገድን እየፈለጉ ነው። መመለሱ ለእሱ ጥሩ ይሆናል ብዬ ማስባለሁ፣ ብሏል። ወደ ቪላ የሚመለስ ይመስለኛል። ሞርጋን ሮጀርስ በሚመለከት ማንቸስተር ሲቲ ተጫዋቹን መመለስ ይፈልጋሉ። ግሪሊሽ የሮጀርስ የዝውውር አካል ይሆናል ብዬ አስባለሁ ሲል የተናገረው ሮጀርስ በኡናይ ኤምሪ ስር ድንቅ የውድድር ዘመንን አሳልፏል። የ22 ዓመቱ ተጫዋች በሁሉም ውድድሮች በ50 ጨዋታዎች 14 ጎሎችንና 13 አሲስቶችን በማቀበል ማንቸስተር ሲቲን ጨምሮ በበርካታ ክለቦች አይንም ስቧል። የግሪሊሽ መመለስ ሀሳብ ደጋፊዎችን እንደሚያስደስት ምንም ጥርጥር የለውም። አስቶን ቪላ ሞርጋን ሮጀርስን በተመለከተ ለመወሰንም በከባድ ውሳኔ ውስጥም ይሆናል ተብሎ ይጠበቃል። ሮጀርስ ገና ሀያ ሁለት አመቱ ነው ትልቅ አቅም ያለው ሲሆን በሚቀጥሉት ጥቂት የውድድር ዘመናትም ከፕሪሚየር ሊግ ምርጥ ተጫዋቾች አንዱ ሊሆን ይችላል ቶተናም ኒውካስል ዩናይትድ ና ኖቲንግሃም ፎረስት ሁሉም እንግዲህ ጃክ ግሪሊሽን ለማዛወርም ፍላጎት እንዳላቸው ጭምር ነው አሁን ላይ እየተገለጸ የሚገኘው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ስለነበራችሁ ከልብ አመሰግነን። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይተን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ምሽት እንዲሆንላችሁ ነው ከዚሁ በአክብሮት የምመኘው የምመኝ።